ተመልካቾቻችን ሁላችሁንም እያላችሁበት በጌታ ስም የከበረ ሰላምታዬን አቀርባለሁ። ባለፈው ጊዜ መትጋት ስላለብን አራት ጉዳዮች ማንሳትና መነጋገር ጀምረን ነበረ። ዛሬ ደግሞ ከባለፈው ካቆምንበት ቀጣዩን ነጥብ በማየት እንቀጥላለን። ክፍሉ እንደምታስታውሱት ሐዋርያ ስራ ምዕራፍ ሁለት ቁጥር አርባ ሁለትን ነበረ ያነበብ ነው። ዛሬም እርሱን በማንበብ እንጀምራለን። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ሁሉ ይተጉ ነበር ይላል። ይሄ በጣም ወሳኝ ክፍል ነው። ያው በዳሰሳ እያጠናን እንደሆነ ይታወቃል። ግን እዚህ ጋር ያሉ ነጥቦችን ደግሞ ትንሽ ተረጋግተን ማየት አስፈላጊ ስለሆነ ነጥብ በነጥብ እያየን ያለነው። ሳምንት እንደምታስታውሱት እንግዲህ በህብረት ስለ መትጋት የሚለውን ነበረ ያየነው። እውነት ነው። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር እንደሆነ አንስተናል። ታዲያ እንግዲህ እኛ ቅዱሳኖች በህብረት ውስጥ ስንሆን አብሮ በጋራ መካፈል የሚለው ነጥብ ላይ ተኩረናል። ያም እግዚአብሔር በጸጋው የሚሰጠንን መንፈሳዊ በረከቶች የምንካፈልበት እንዲሁም ደግሞ ቁሳዊ በረከቶችን አብረን በጋራ የምንካፈልበት ስፍራችን እንደሆነ ተመልክተናል። ዛሬ ደግሞ የምናነሳው ሶስተኛውን የትጋት ነጥባችን ነው። ያም እንጀራውን በመቁረስ ይተጉ ነበር የሚለው ቃልን ነው የምናየው። መቼስ እንጀራውን ስለ መቁረስ ስናነሳ በአዲስ ኪዳን ውስጥ ለቤተ ክርስቲያን ከቁሳዊ አፈጻጸም አኳያ ሁለት ስርዓቶች ተሰጥተዋታል። አንደኛው እንጀራ የመቁረስ ስርዓት ነው። ሁለተኛው ደግሞ በውሃ ጥምቀት የምናከናውነው የምስክርነት ጉዳይ ነው። ሁለቱ እንግዲህ ስርዓቶች ብለን እንወስዳቸዋለን። ዛሬ እንግዲህ በዚህ ክፍል ላይ የምናጠናው የእንጀራውን መቁረስ ጉዳይ ይሆናል። በሚገርም ሁኔታ ግን የውሃ ጥምቀትንም ሆነ እንጀራ መቁረስን ስናነሳ ትኩረታቸው የቀራንዮ ስራ ላይ ነው እና በክርስቶስ ኢየሱስ የተሰራውን ስራን፣ አንደኛው የውሃ ጥምቀት አንድ ጊዜ በመመስከር ያንን እንገልጣለን። እንጀራውን መቁረስ ግን በማይቋረጥ ዘወትር ሁሌ እያደረግነው በምንሄደው የክርስትና ሂደት ውስጥ ከትውልድ ወደ ትውልድ ደግሞ ይሄንን ምስክርነት ጠብቀን እንጓዛለን። እንጀራውን መቁረስ ምንድን ነው? ከስያሜው እንነሳ። መቼስ ይህንን ገበታ በተመለከተ የተለያዩ ስያሜዎች በተለያዩ የክርስትና ቤተ እምነቶች ውስጥ እንሰማለን። እንደው የተሳሳተውን ስያሜ እንኳን ባነሳላቸው አንዳንድ ቦታዎች ላይ ስጋ ወደሙ ብሎ የመጥራት ጉዳይ አለ። ይህንን ስያሜ የሚሰጡ አካሎች የሚያነሱት ሐሳብ ምንድን ነው? ካህኑ ጸሎት አሊያም ቡራኬውን ካጠናቀቀ በኋላ በታምር ወደ ክርስቶስ ስጋና ደምነት ቀጥታ ይቀየራል። ስለዚህ ከዚያ ቡራኬ ጸሎት በኋላ የክርስቶስ አማናዊ ስጋና የክርስቶስ አማናዊ ደም ነው ብሎ የማሰብና የማመን ጉዳይ ስላለ ይህንን ሊገልጥ የሚችል አስተምሯቸው ስያሜውን ምናሉት ስጋ ወደሙ ብለው ጠርተውታል። አንዳንድ ቦታ ላይ ደግሞ ስንሄድ የምንሰማው ስያሜ አለ፣ ቅዱስ ቁርባን ብሎ ስርዓቱን የመጥራት ነገር አለ ግን ቁርባን የሚለው ቃልን ከወሰድነው ቀጥታ ሰው ለእግዚአብሔር የሚያቀርበው አንዳች መባ ወይም መስዋዕት ሆኖ ነው መጽሐፍ ቅዱስ ላይ የምናገኘው። ነገር ግን ይሄ እንጀራውን መቁረስ የምንለው ስያሜ ግን ስንወስድ፣ ጳውሎስ እንደተናገረው እኔ ከጌታ ተቀብያለሁና ነው ያለው። አያችሁ፣ ተቃራኒ የሆነ ለቁርባን ተቃራኒ ቁርባን ሰው ለእግዚአብሔር የሚሰጠው ነው። ይሄ ግን ገበታው እግዚአብሔር ለቤተ ክርስቲያን ለእኛ ለቅዱሳኖቹ የሰጠ ነው። ጌታ እንኳን ተላልፎ በተሰጠባት ሌሊት እንኩ ብሎ የሰጣቸው እሱ ነው። ስለዚህ ቁርባን የሚለው ስያሜ ይሄንን የሚገልጥ አይደለም የሚለውን ማሰብ ይኖርብናል። ታዲያ ይህንን ገበታ ትክክለኛው መጠሪያው የቱ ነው ካልን በመጽሐፍ ቅዱስ ላይ ሁለት መጠሪያዎችን እናገኛለን። አንደኛው እንጀራውን መቁረስ የሚል ስያሜ ተሰጥቶታል። ባነበብነው በምዕራፍ ሁለት ቁጥር አርባ ሁለት ላይ እንጀራውንም በመቁረስ የሚል ቃል ነው የተጠቀመው። ስለዚህ እንጀራ መቁረስ ብሎ ይሄንን ገበታ ራሱ መጽሐፍ ቅዱስ ጠርቶልናል። እዚሁ ጋር ግን አንዱ አስተውለን እንድናልፍ የምፈልገው ሀሳብ አለ። ቁጥር አርባ ስድስት ጋራ ስንደርስ እንዲህ ይላል በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር የሚል ቃል እናነባለን በቁጥር አርባ ሁለት ላይ እንጀራውን መቁረስ የሚለውና ቁጥር 46 ላይ ደግሞ እንጀራቸውን እየቆረሱ ከሚለው ሐሳብ ስንነሳ የእንጀራው ባለቤትነትን በማመልከት ረገድ አንዱ የጌታ ይሆናል፣ ሌላኛው ገበታ ደግሞ የሰዎች ይሆናል። ስለዚህ የቁጥር 42 እና የቁጥር 46ቱን ገበታዎች መለየት በጣም ጥሩ ነው። የቁጥር 42ቱ በስሙ ተሰብስበን በጉባኤ ውስጥ የምንቆርሰው የምንተጋበት ገበታ ሲሆን የቁጥር 46ቱ ግን ዘወትር በቤታችን የምንመገበው የእኛ ማዕድ መሆኑን የሚያሳይ ቃል መሆኑም ሊስተዋል ይገባዋል ማለት ነው። ታዲያ ከስያሜው ሳንወጣ እንጀራውን መቁረስ የሚለው ስያሜ ስንመለከት ሐዋርያ ስራ ምዕራፍ 20 ቁጥር ሰባት ላይ እንዲህ ይላል፣ ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን የሚል ቃል እናነባለን። ለካ ይሄ መጠሪያ በድጋሚ ከሳምንቱ በመጀመሪያው ቀን እንጀራ ለመቁረስ ብሎ ነው የሚነገረውና፣ ስለዚህ እንጀራ መቁረስ ተብሎ በመጽሐፍ ቅዱሳችን ስያሜው ተቀምጦልናል። ጳውሎስም ለቆሮንቶስ አማኛዎች በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንደሚናገረው የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? ብሎ ይናገራል። አያችሁም? የክርስቶስ እንጀራ የምንቆርሰው እንጀራ ከክርስቶስ ስጋ ጋር ብሎናል። ስለዚህ ቃሉን ምንድን ነው ያለው? የምንቆርሰው እንጀራ ወይም እንጀራውን መቁረስ ተብሎ መጥራቱ በጣም መጽሐፍ ቅዱሳዊ ነው። በተደጋጋሚ ንባባት ላይ እናገኘዋለን ማለት ነው። ይህ እንጀራ መቁረስ ስንል ከጌታ እጅ ተቀብለን የምንካፈለው ገበታ መሆኑ ሊስተዋል ይገባዋል ማለት ነው። ሁለተኛው ስያሜ ጋር እንምጣ። ሁለተኛው የጌታ እራት የሚል ስያሜ ተሰጥቶታል። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 20 ላይ የተመሰረተበትን ጊዜና ስያሜውን ያነሳዋል ክፍሉ ላይ ወደፊት ስንደርስ በደንብ እናየዋለን። የምትካፈሉት የጌታን እራት አይደለም የሚል ወቀሳ ሁሉ ያነሳ ለቆሮንቶስ አማኞች። የምፈልገው ስያሜውን ነው፣ የጌታ እራት ተብሎ ተጠርቷል ማለት ነው ይሄ ራትነቱ ምን ያሳየናል ስንል ምሽት ላይ የተመሰረተ ስርዓት መሆኑን እንመለከታለና አው እርግጥ ነው እውነት ነው። ጌታችን ተላልፎ በተሰጠባት በዚያ ምሽት እንጀራውን አንስቶ አመሰገነ፣ ቆርሶም ሰጣቸው ብሎ ነው የምናነበውና በምሽት የተመሰረተ ስርዓት ነው። የቀደመችቱን ቤተክርስቲያን ደግሞ ከአይሁድ የተጠሩ ቅዱሳን እንደመሆናቸው መጠን አይሁዳውያኖች ሳምንቱን ይሰሩና ቅዳሜ ቀን ነው ሰባተኛው ቀን ለነሱ እረፍት። እሁድ ቀን እንግዲህ በመጽሐፍ ቅዱስ የሳምንቱ ፊተኛ ቀን ነች፣ ያ ቀን መደበኛ ስራቸውን የሚያከናውኑበት ቀን እንደመሆኑ ወደ ክርስትናም የመጡት አይሁዳውያኖቹ በማህበረሰቡ ሲኖሩ የስራ ቀናቸው ነው። ስለዚህ የጌታን ስም ለመጥራት ምሽቱን ይጠቀማሉ ማለት ነው። እና ስለዚህ ጌታ ከደነገገባት ከፋሲካ ምሽት በመነሳት ደግሞም ቅዱሳኖቹ በቤተክርስቲያን ህይወት ውስጥ ምሽት ላይ እየተገናኙ ይህንን ገበታ ይቆርሱ ነበር ስለዚህ የጌታ እራት የሚለው ስያሜ በዚህ ሀሳብ ውስጥ እንመለከተዋለን ማለት ነው በተለይ እራት የሚለውን ቃል ስንወስድ ጌታችን ለሎዶቅያ አማኝ ሲናገር ማንም ድምፄን ቢሰማ አላቸው ራዕይ ምዕራፍ ሦስት ላይ እናገኘዋለን ደጁን ቢከፍትልኝ ወደ እርሱ እገባለሁ ከእርሱ ጋራ ደግሞ እራት እበላለሁ እርሱም ከኔ ጋር ይበላል ብሏል እና እራት የሚለው ቃል ዘላቂ ወዳጅነትን ቤታችን ሊያድር የመጣ እንግዳ የሚመገበው ማር ነው እራት ቁርስና ምሳ የተመገበ ልንለይ እንችላለን። ራት ግን መመገብ አዳሪነትን፣ ዘላቂ ወዳጅነትን የሚያሳይ መሆኑን እናስተውላለን ማለት ነው። ስለዚህ የጌታ እራት ብለን ስንጠራው ይህንን ገበታ ከጌታ ጋር የቀረበ ህብረት እንዳለን፣ ወዳጅነት እንዳለን የሚያሳይ መጠሪያ መሆኑ ሊስተዋል ይገባል ማለት ነው። ስያሜዎቹን ይህን ያል ከነካን ዘንዳ ወደ አመሰራረቱ እንምጣ። እውነት ነው። አመሰራረቱ ላይ መጽሐፍ ቅዱስ በተለያዩ ወንጌላት ላይ ዘግቦልናል። ጊዜውን ሲያነሳ ጌታ ኢየሱስ ክርስቶስ በተሰቀለበት ዕለት እንደሆነ እናገኛለን። አንዳንድ ጊዜ በእኛ ሀገር አነጋገር ሐሙስ ማታ ይህንን ስራ ሰጠ፣ አርብ ተሰቀለ ብለን በንጋታው ሌላ ቀን ይመስላል የተሰቀለው። በአይሁድ ግን የቀኖች አቆጣጠር ጉዳዩን ካየ ነው ምሽት፣ ፀሐይ ከጠለቀች ጀምሮ ወደ ቀጣዩ ቀን አንድ ቀን ተብሎ ነው የሚቆጠረው። ስለዚህ አይሁዳውያን ቀንን መቁጠር የሚጀምሩት ከምሽቱ 12 ሰዓት ነው። ስለዚህ ምሽት 12 ሰዓት ፋሲካ ተከበረ። የሌሊቱ የ12 ሰዓት ግማሹ ክፍለ ጊዜ ካበቃ በኋላ በቀጣዩ ቀጣዩ የብርሃኑ 12 ሰዓታት ደግሞ ጌታ ተሰቀለ። ስለዚህ ስርዓቱን የሰጣቸው በዚያው በተሰቀለበት ዕለት መሆኑን እንረዳለን ማለት ነው። ታዲያ ጌታ ኢየሱስ ክርስቶስ ተላልፎ በተሰጠባት ጊዜ ላይ እንደተሰጠ ጳውሎስ ሲያነሳ ለቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ እንዲህ ይላል፣ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ ብሎ ይጽፋል። አያችሁ ተላልፎ በተሰጠባት በዚያች ሌሊት ነው የሚለው። ታዲያ ተላልፎ የተሰጠባትም ደግሞም የሞተባትም ዕለት ስንጠቅልላት ያው ዕለት መሆኑን እናስተውላለን። እንዴት ነበረ ይህ ገበታ አጀማመሩ ብለን ካሰብን ተመሳሳይ ወንጌል ብለን በምንጠራቸው በሉቃስ፣ በማርቆስ፣ በማቴዎስ ወንጌል ላይ ተዘግበውልናል። ሉቃስ ምዕራፍ 22 ከቁጥር 14 ጀምሮ፣ ማርቆስ ምዕራፍ 26 ከቁጥር 26 ጀምሮ፣ ማርቆስ 14 ቁጥር 17 ጀምሮ፣ ማቴዎስ 26 26 ጀምሮ እንዲ እንዲ ጥቅሶቹን እናገኛለን። ታሪኩን እናንተ እንድታጠኑት ጥቅሶቹን ጠቅሼላቸዋለሁኝ። ታዲያ የጌታ እራትን ስናስብ የተመሰረተበት ጊዜ በራሱ በጣም በጥላነት የፋሲካ እራት ትልቅ ትምህርት እናገኝበታለን። የፋሲካ እራትን በሚበሉበት በዚያ ምሽት ነበረ የጌታ እራትም እየተደነገገው ለመታሰቢያ የሆን ዘንድ ጌታ ይሰጣቸው ስለዚህ የፋሲካ እራትን ስናነሳ ታሪኩን በዘጸአት ምዕራፍ 12 ከቁጥር 1 ጀምሮ እናገኘዋለን። አናነቦም ክፍሉ በጣም ሰፊ ክፍል ነው። እግዚአብሔር በግብጽ የነበረውን በባርነት ሲሰቃይ የነበረውን ሕዝቡን ሙሴን በመላክ እንዴት ነፃ እንዳወጣ ዘጠኝ መቅሰፍቶችን ምልክት ታምራትን ቢያደርግም ፈርዖን ግን ለመልቀቅ ፈቃደኛ ስላልነበረ፣ ኋላ እግዚአብሔር ይልቁኑ ልቡን አደንድኖ ነው ክብር በሚያገኝበት መልኩ ይህንን ሕዝብ ነፃ ማውጣት ስላለበት አሁን ነፃ የሚወጡበት አስረኛ ምልክትን ይሰጣቸዋል ያ የፋሲካ በዓልን እንዲያከብሩ ነው። ስለዚህ ስለ ፋሲካ በዓል ስናስብ ዘጻት ምዕራፍ 12ን አንብቦት አንደኛው የሚያከናውኑት ነገር ቢኖር ምንድን ነው ካልን አንድ አመት የሞላው ተባት በግን ያስራሉ። ጠቦትን በቤታቸው ያኖራሉ። ይሄም በዓሉ ከመከበሩ ሶስት ቀን በፊት እንዲታሰር ይደረጋል። ይህም ሶስት ቀን በጉ ንጹህ መሆኑን ውጫዊም ውስጣዊ ችግር አለመኖሩን፣ እንከን አለመኖሩን የሚፈተሽበትና የሚታይበት ቀን ነው። ምናልባት ከዚህ እይታ አኳያ ጌታ ኢየሱስ ክርስቶስ ንጹህ የእግዚአብሔር በግ መሆኑ እንዴት እንደተመረመረ፣ ውስጣዊም ውጫዊም ንጽህና እንዴት የተረጋገጠ በሰውም በእግዚአብሔር ፊት ቅዱስ የሆነው ነገር እሱ እንደሆነ የታየበትን ምሳሌነት በዚህ በጉ ምሳሌነት ውስጥ እንመለከታለን። ታዲያ ቤተሰቦቹ የሚያዘጋጁት ይሄ የአንድ ዓመት ጠቦት በዚያው ምሽት ታርዶ የሚመገቡት ነውና እንዲተርፍ አይጠበቅም። ስለዚህ እንደ ቤተሰቡ ቁጥር ይዘጋጅ የሚል ቃል አለ። እንደ ቤተሰቡ ቁጥር ሲል ምናልባት አንዳንድ ቤት ውስጥ ቁጥራቸው አነስተኛ ከሆነ ከጎረቤት ጋር አብሮ በጋራ አንደኛውን ቤት መርጠው ይህንን የፋሲካ ራት እንዲያከብሩ ታዘዋልና በጋራና በኅብረት ተሰብስበው ያንን ይመገባሉ። ታዲያ እንዴት ነው ስርዓቱ የሚከናወነው? ካልን ይሄንን በጉን እንግዲህ ባረዱት ፀሐይ እየጠለቀ በመጣ ጊዜ ታርደዋለ በተባለው ስርዓት መሰረት ይታረዳል። ደሙን ይወስዱና በጉበኑና በበሩ መቃኖች ላይ ይቀባል። እግዚአብሔር ያዘዘው ይሄ ስለሆነ ነው። ስለዚህ ደሙ ለዚህ አገልግሎት ይውላል። ምክንያቱም መጽሐፉ እንደሚናገረው ደሙን ባየው ጊዜ አልፋለው ብሏል። ስለዚህ ይሄ በዓል የመታለፍ በዓል ነው፣ የመዘለል በዓል ነው። ፋሲካ ማለት ይሄ ነው፣ መታለፍ ነው፣ መውጣት ነው። ስለዚህ እግዚአብሔር ለዚህ ሕዝብ ይሄንን እንዲያደርጉ አዘዛቸው። ስለዚህ ምን ይሆናል ማለት ነው የተዘጋጀው ስጋ ወደ ቤት ይገባ እና እንዴት ነው የሚመገቡት ካልን፣ ልብሳችሁን ለብሳችሁ ጫማችሁን ተጣምታችሁ በትራችሁን ይዛችሁ ለጉዞ ተዘጋጅታችሁ ብሉት እንዳላቸው፣ ይሄ የፋሲካ በዓል ሲከናወን በዚህ ሂደት ነው እንግዲህ ተዘጋጅተው ሰዎቹ የሚመገቡት። ታዲያ አመጋገቡ ምን ይመስላል ካልን፣ ቀቅለው እንዳይመገቡ ጥሬውን እንዳይመገቡት ተከልክለዋል። ይልቁንም የተጠበሰውን ከመራራ ቅጠል ጋራ ትበላዋለ ትመገበዋለ ብሏል። አዎ የፋሲካ በዓልን ለማክበር የአንድ ዓመት ጠቦት ስጋ ያስፈልጋል፣ ወይን ያስፈልጋል፣ ደግሞ መራራ ቅጠል ያስፈልጋል፣ እርሾ ያልገባበትም ቂጣ ያስፈልጋል። ይሄንን ካሟሉ በኋላ ነው እንግዲህ የፋሲካ ራት የሚከበረው። ስለዚህ ስጋውን እየጠበሱ ከመራራ ቅጠል ጋር እያደረጉ ይመገቡታል። ይህ ምን ያሳየናል? አሁ ቀጥታ ስጋው በእሳቱ ይጠበሳል። ይህም ኢየሱስ ክርስቶስ በጠላነት ስለ ኃጢአታችን ከእሳቱ ከእግዚአብሔር ፍርድ ጋር በቀጥታ እንደተገናኘ የሚያሳይ ምሳሌ ነው። ከመራራ ቅጠል ጋር ተመገበዋለ ብሏል። ይህ በግብጽ ውስጥ ያሳለፉትን መራራ ህይወትን ይወክልላቸዋል። የባርነት ህይወት ያ፣ እኛም ያለ ክርስቶስ በዓለም የነበርንበት ያ የጨለማ ህይወት፣ ያ የባርነት ህይወት እንዴት የሚመር መሆኑን የሚያስታውስ ገጽታን ነው። በእስራኤላዊያን ፊት እግዚአብሔር ይህንን ስርዓት እንዲያከናውኑ ሲያሳየ የነበረው ስለዚህ ምን ተብሏል ማለት ነው። የመታለፍ መታሰቢያ በዓል ብለው ይጠሩታል ማለት ነው። ይህ የመታሰቢያ በዓል ማለት ምን ማለት ነው? ወደ ኋላ ሄደው እግዚአብሔር ከግብፅ እንዴት እንዳወጣቸው ለልጅ ልጅ ትነግረዋለህ። የዘላለም ስርዓት ይሆንላችኋል ብሏቸዋል። እርግጥ ነው የመጀመሪያ ቀን ይህን የፋሲካ በዓልን ሲያከብሩ እዚያው ግብፅ ውስጥ ናቸው ያሉት። ገና ከግብፅ ነፃ አልወጡም። የኤርትራን ባህር አልተካፍልም አልተከፈለም። ገና አልተሻገሩም፣ ወደ ማዶ አልሄዱም። ታዲያ የመጀመሪያው ፋሲካ የመጀመሪያው ተመጋቢዎቹ አንድ ልዩ ትዝታን ያመጣል ማለት ነው። ወደ ኋላ የሚያሳይ ሳይሆን ወደፊት የሚያሳይ ፋሲካ ሆኖ ይከበራል ማለት እንዴት ነው? ሲካፈሉ ፋሲካን እግዚአብሔር ከግብፅ ነፃ ያወጣናል፣ እግዚአብሔር ታምር ያደርጋል በሚል እምነት ነው። ወደፊት ነፃ መውጣታቸውን እያዩ ይህን ፋሲካ የተመገቡት። ከመጀመሪያው የፋሲካ በዓል በኋላ ግን ቀጣይ ትውልድ ሁሌ ሲያከብር ያለው ወደ ኋላ እያሰቡ ነው። እግዚአብሔር ከግብፅ ባርነት ነፃ አውጥቶናል እያሉ ወደ ኋላ እያሰቡ ይህንን በዓል ያከብራሉ። ይሄው ነው እንግዲህ። በዚያ የፋሲካ እራት ላይ ጌታችን ከፋሲካው ከተዘጋጀው ማዕድ እንጀራን አነሳ ወሰደና አመስግኖ ሰጥቷቸው ይህ ስለ እናንተ የሚቆረስ ስጋይ ነው ይህን ለመታሰቢያ አርጉ ብሎ እውነተኛው አማናዊው ፋሲካ ፋሲካችን ክርስቶስ ታርዷል ተብሎ እንደተጻፈ የእሱ መታሰቢያ የሆነውን ስርዓት በዚያው ተላልፎ በተሰጠበት ምሽት ላይ ሲደነግግ ነው የምንመለከተው። ስለዚህ ስለ ጌታ ገበታ እናስብ። የጌታ ገበታ እንዴት ክቡር ገበታ ነው! ይሄ ክቡር ገበታ መሆኑን በጥቂት ነጥቦች እስቲ ለመመልከት እንሞክር። አንደኛው ጌታችን ያችን ዕለት በተለይ የፋሲካውን ራት አብሮ ለመብላት እጅግ ናፍቆት የነበረው ዕለት መሆኑን ሉቃ ዘግቦልናል። እንዲህ ነው ያለው፣ ይህንን ፋሲካ ልበላ እጅግ መኝ ነበር ብሎ ጠቅሷል። ጌታችን ለካ ጌታችን ከደቀ መዛሙርቱ ጋራ ምናልባት ከዚህ ፋሲካ በፊት ዮሐንስ ወንጌልን ስናጠና ሶስት ፋሲካዎችን አብሮ ተመግቧል። ከቤተሰቡ እያደገ በነበረበት ዘመን ሁሉ የተለያዩ ፋሲካዎች በየዓመቱ ተከብረዋል። ይሄኛው ፋሲካ ክል ለክርስቶስ ልዩ ፋሲካ ነው፣ ሲመኛት የነበረችው የሚያከብራት ፋሲካ ነች። ይህች ፋሲካ ከሌሎቹ ለየት የሚያደርጋት ከዚህ በኋላ በእንዲህ አይነት የስጋ ህይወት ቀጥሎ ከእነርሱ ጋር በማድስ ስለማይገናኝ ነው። አንደኛው ነጥብ ይሄ ነው። ሁለተኛ ግን መታሰቢያ የሆነውን ስርዓት ከዚሁ ተንተርሶ በዚያው የፋሲካ ዕለት እውነተኛውን ፋሲካ ደግሞ የሚያበስርበት ዕለት ነው። ስለዚህ ይህችን ዕለት ይመኛት መሆኑን ስናይ እውነትም እኛ እጃችንን ዘርግተን የምንካፈለው የጌታ ገበታ ክቡር መሆኑን በዚህ ነጥብ ውስጥ እንረዳለን። ሁለተኛ ክቡር መሆኑን የሚያስረዳን ነጥብ የፋሲካውን እራት ሲበለው ጌታችንም ተመግቧል፣ ይሁዳም አብሮ ተመግቧል እና ከጌታችንና 12ቱ ሐዋርያት በአጠቃላይ 13 ሰዎች የፋሲካውን ራት በልተዋል። ነገር ግን ይሁዳና ጌታችን ኢየሱስ ክርስቶስ ያልተካፈሉበትን ግን የጌታን ገበታ እናገኛለን። አያችሁ፣ ጌታ ገበታ ጋር ስንመጣ ይሁዳ አልነበረም። መጽሐፍ ቅዱስን ስናጠና ማቴዎስ ወንጌል ምዕራፍ 26 ላይ እንዲሁም ማርቆስ 17 ከቁጥር ማርቆስ 14 ከቁጥር 17 ጀምሮ ስናይ በተለይ ዮሐንስ ወንጌል ምዕራፍ 13 ጋር ስንመጣ ጌታችን እንዴት ይህን ሥርዓት እንደሰጠ ታሪኩን ተረጋግተን ስናጠና ይሁዳ እንደወጣ ያሳየናል። አዎ የፋሲካ ራት ሲበላ ሶስትና አራት ዙር ነው የሚመገቡት። ስለዚህ ራት ከበሉ በኋላ ጌታ እንጀራውን አነሳ ይለናል። ስለዚህ ሆዳቸውን ሊሞላ የሚችል ፋሲካን እያሰቡ ከተጠበሰው ከመራራ ቅጠር ጋራ ከወይን ጋር እያደረጉ ወነ ሆርሾ ያገባበትን ደግሞ ቂጣ እየተጠቀሙ ተመግበዋል። መደበኛውን አመጋገብ ያ ካለፈ በኋላ ጌታችን ዮሐንስ ወንጌልን ስታጠኑ ከምዕራፍ 13 እስከ ምዕራፍ 18 ድረስ በዚያች ምሽ የሰጠው አገልግሎት ተዘግቧል። ሰፊ ነገር ነው ያደርገው። እግር ማጠብ አለ፣ ማስተማር አለ፣ ስለ እነርሱ መጸለያ አለ። አብሮ ደግሞ ይህንን ፋሲካ መገብ አለ። ወንጌላትን ስታዩ ሰፋ ያለ ዘገባ ሰጥቶታል። ያቺ ምሽት ታዲያ በዛ ምሽት ውስጥ አንዱ ከተከናወነ ሁኔታ ከእናንተ መካከል አብሮን ይሄን የፋሲካ እራት ከሚበላው እኔን አሳልፎ ይሰጣል አለ። ከዚያ ግራ ተጋቡ እና ዮሐንስ ወንጌልን ስናጠና ሲሞን ጴጥሮስ ለዮሐንስ ይጠቁሙና ማን ነው ጌታችንን አሳልፎም ይሰጠው ይላል። ከዚያ ዮሐንስ ጠጋ ብሎ ጌታ ሆይ ማን ነው አለ። ወደ ደረቱ ተጠግቶ ጌታ እንዲህ አለው፣ እኔ በውጭት አጥቅሼ የማጎርሰው እሱን አሳልፎም ይሰጠኝ አለ። በዚህ ሁኔታ ይሁዳ አብሮ ከጌታ ጋር ይመገብ ነበር። ጉርሻውን ከተቀበለ በኋላ ወዲያው ወጣ ይለናል። ሌሎቹ ደቀ መዛሙርት ምን እየተከናወነ እንደሆነ አላወቁም። ምናልባት ለባሉ አንዳች የጎደለ ወይም ምጽዋትን እንዲሰጥ ለዚህ የወጣ መስሏቸው ነበረ። ነገር ግን አሳልፎ የሚሰጠው እርሱ ነውና፣ ይህን ምልክት ጌታ ከተናገረ በኋላ ይሁዳም ያህን ጉርሻ ከተቀበለ በኋላ ወዲያው ወጣ ይለናል። ይሁዳ ከወጣ በኋላ እራቱ ካበቃ በኋላ ከዚያው ገበታ ላይ ደግሞ አንዱን ኅብስት ያነሳና መታሰቢያ እንዲሆን ለመታሰቢያ አድርጎ ለቀሪዎቹ ሐዋርያት አሳልፎ ይሰጣል። በዚህ ውስጥ ምንድን ነው የምንመለከተው ትምህርት ያልዳኑ ሰዎች፣ የጌታ ያልሆኑ ሰዎች ከዚህ ገበታ እንዳይካፈሉ ጌታ መጠንቀቁን ስናይ ገበታው የተከበረ መሆኑን ይህን ነጥብ እናስተውላለን። ለካ ይሁዳ እውነትም ምንም ሐዋርያ ሆኖ ከጌታችንና ከሌሎቹ ወደ ሐዋርያት ጋር ሶስት ዓመት ተኩል ቢኖርም ሌባ ነበረ ይለናል መጽሐፍ ቅዱስ። የዳነ አልነበረም። ስለ ክርስቶስ እንኳን ሲያነሳ ንጹህ ደምን አሳልፌ በመስጠቴ በድያ ያለው ነው ያለው። የተጸጸተው የዓለምን በደል ነው። ስለዚህ ብሩን በተነና ሄዶ ታንቆ ሞተ ይለናል። አዎ ጌታ እንኳን ተላልፎ በተሰጠ ምሽት ሲማልድ እንዲህ ነበር ያለው። ስሞን ጴጥሮስ እምነትህ እንዳትጠፋ ስለ አንተ አማለድኩ አለ። ስለ ይሁዳ ስለ ይሁዳማ ምንም አላለም ጌታ። አያቸው ኢየሱስ ክርስቶስ ይሁዳ የእርሱ አለመሆኑን ያላን አለመሆኑን እና አንዳች ጥቅም ፈልጎ የመጣ መሆኑን በዚህ ታሪክ ውስጥ እንረዳለን። ስለዚህ ገበታው የተከበረ ነው። አዎ ጌታ ያልዳነው ሰው እስኪወጣ ድረስ ይህን ገበታ ሳይደነግግ መቆሙን ስናይ እንመለከታለን። ሌላው የጌታ ገበታ ክቡር መሆኑን የምንረዳው ለጳውሎስ ቀጥታ ይህንን ስርዓት በመገለስ ስለሰጠው ነው። እርግጥ ነው ጳውሎስ ወደ ክርስትና ሲመጣ ምናልባት ክርስትናው አምስት ዓመት ዕድሜ ያስቆጥሯል። ታዲያ በደማስቆ መንገድ ላይ እየሄደ እያሳደደ ያለውን ሰው ጌታ በብርሃን ይገናኘውና እነሆ ያድነዋል። ይህን ሰው ካዳነው ነው በኋላ በአሕዛብ ሀገራት ሲያገለግል ይህንን ስርዓት ሲሰጠው ጌታ ምን አለ? ቀደም ካሉ ጉባኤዎች ወደ ኢየሩሳሌም ሄደ እንጀራ ከሚቆርሱት ከሌሎች ሐዋርያት ተረዳ አይደለም ያለው። እነሆን አሳልፌ የሰጣችሁትን ከጌታ ተቀብያለሁና ብሎ ነው እንደ አዲስ ይህንን መገለጥ አግኝቶ የሚያስተላልፈው። ስለዚህ ሐዋርያው ጳውሎስም እንደ ሌሎቹ ቀሪ ሐዋርያት ነውና ለሌሎቹ ጌታ ቀጥታ ስርዓቱን እንደሰጠው ሁሉ ለጳውሎስም ይህን ክቡር ስርዓት በመገለጥ መስጠት ጥምቀቱን ስናይ ጌታ ይህንን ስርዓት ይህንን ገበታ ምን ያህል የሚያከብረው እንደሆነ እናስተውላለን። የመጨረሻው ገበታው ክቡር መሆኑን የምንመለከተው በቆሮንቶስ ጉባኤ ውስጥ ነው። ቆሮንቶስ ላይ እንደምናነበው ይህንን ገበታ እየተዳፈሩ ዓላማውን ስተው የቆረሱ ሰዎችን በተመለከተ ጌታ እንዴት እንደገሰጻቸው ጳውሎስ አንስቷል። አንዳንዶቹን በድካም መቷቸዋል፣ አንዳንዶቹ እንዲታመሙ ሆኗል። ደግሞ ከመካከላቸው አንዳንዶቹም በሞት እንዲለዩ እንዲያንቀላፉ ተደርገዋል። ስለዚህ ይሄ ሁሉ የሆነበት ጉዳይ ምንድን ነው ስንል ጌታ ገበታውን ስለሚያከብርና ዓላማውን የሳቶትን ደግሞ መገሰጽና ማስተማር ስላለበት ነው። እነዚህን ሁሉ ነጥቦች ስናነሳ የጌታ ገበታ እየተከበረ መሆኑን እንመለከታለን። ውድ ተመልካቾቻችን ይህ የጀመርነው ርዕስ የእንጀራውን መቁረስ የሚል ርዕስ ነው። በዚህ ርዕስ ውስጥ ጥቂት ነገሮችን አንስተናል። ከተሳሳተ ስያሜ ጀምሮን ትክክለኛ ስያሜን አንስተናል። እንጀራውን መቁረስና የጌታ እራት ተብሎ በመጽሐፍ ቅዱስ ውስጥ ይህ ስርዓት ይጠራል። ይህ ስርዓት ጌታችን በተሰቀለበት ዕለት የተሰጠ ስርዓት መሆኑን አይተናል። በዚህ ስርዓት ውስጥ የተከበረ ገበታ ነውና ጌታ ይሁዳ እስኪወጣ ድረስ ታግሶ እንደሰጠ ይናፍቀው የነበረው ጊዜ መሆኑን ስናይ፣ ለጳውሎስ መገለጡን ስናይ እና ደግሞ ይህን ገበታ ያላስተዋሉትን ደግሞ ቅዱሳን ጌታ ሲገስጽ ስናይ ገበታው የተከበረ መሆኑን እናስተውላለን ማለት ነው። የሚቀጥለው ጊዜ ከዚህ ካቆምንበት እንቀጥላለን። እስክንገናኝ ድረስ ሁላችሁም በያላችሁበት የጌታ ጸጋና ሰላም ይብዛላችሁ አሜን።